ሰላም ላችኋል የተከበራችሁ ተመልካቾቻችን፣ የሚያዝያ 6 ቀን 2017 ዓ.ም ተምራት የሰኞ እኩለ ቀን ዜና መጽሔታችንን ጀምረናል። አበይት ጉዳዮቻችንን አስቀድመን የኢትዮጵያና የአልጄሪያ የሁለትዮሽና ባለብዙ ወገን የዲፕሎማሲ ወዳጅነት በተለያዩ የትብብር መስኮች ተጠናክሮ እንደሚቀጥል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። በሰሙነ ሕማማት የኢየሱስ ክርስቶስን መከራ በማሰብ በጎ ምግባራትን በመፈጸም ማክበር እንደሚገባ በባህር ዳር ሀገረ ስብከት የአራቱ ጉባኤያት ሰብሳቢ ሊቀ ሊቃውንት ስምዐኮነ መልአክ አስገነዘቡ። ፍልስጤማውያን ክርስቲያኖች ወደ ኢየሩሳሌም እንዳይገቡ በመከልከላቸው ህሳናን በተወሰኑ ሃይማኖታዊ ሥነ ሥርዓቶች ብቻ ለማክበር መገደዳቸው ተነገረ የሚለውን ከውጭ ይዘናል። በሚኖረን ቆይታ ቀደም ብለን ካስተዋወቅናችሁ የሀገር ውስጥና ዓለም አቀፍ መረጃችን በተጨማሪ የተለያዩ ጉዳዮችን በዜና መጽሔታችን የምንዳስስ ነው የሚሆነው። የቢዝነስ ና ስፖርታዊ መረጃዎችን በሰዓታቸው ወደ እናንተ ይደርሳሉ። ሶሊያና አለኸኝ እንዲሁም በምልክት ቋንቋ ትርንጎ የእርሳው ጋር አብራችሁ ቆይታ እናደርጋለን። አብራችሁን ቆዩ። ወደ ቀዳሚ ዘገባችን የምናልፈው የኢትዮጵያና የአልጀሪያ የሁለትዮሽና ባለብዙ ወገን የዲፕሎማሲ ወዳጅነት በተለያዩ የትብብር መስኮች ተጠናክረው እንደሚቀጥል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የኢትዮጵያና የአልጀሪያ በሁለትዮሽና በባለብዙ ወገን ዲፕሎማሲ የአፍሪካን የፖለቲካ አንድነትና የኢኮኖሚ ውህደት ለማሳካት በኃላፊነት እንደሚሰሩም ታውቋል። ተጨማሪውን ከዘመኑ ይርጋ እንከታተለን። በአዲስ አበባ የተካሄደው የኢትዮ አልጄሪያ አምስተኛው የሚኒስትሮች የጋራ ኮሚሽን ስብሰባም የሀገራቱን የዲፕሎማሲ ትብብር ማጠናከር በሚያስችሉ መስኮች ላይ የመግባቢያ ስምምነት በመፈራረም ተጠናቋል። ከሚያዝያ አራት ቀን 2017 ዓመተ ምሕረት ጀምሮ የሁለቱ ሀገራት የጋራ ኮሚሽን የቴክኒክ ኮሚቴ ስብሰባ ያካሄደ ሲሆን የሀገራቱን ታሪካዊ ወዳጅነት በማጠናከር በትብብር መስራት በሚያስችሉ የቴክኒክ ጉዳዮች ላይ በመምከር ከስምምነት እንደተደረሰ ተገልጸዋል። በዚሁ ጊዜ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያና አልጄሪያም በሁለትዮሽና ና ባለብዙ ወገን የዲፕሎማሲ ትብብር ታሪካዊ ወዳጅነት ያላቸው ሀገራት ናቸው ብለዋል። የኢትዮ አልጄሪያ ሁለተኛው የዲፕሎማሲ ትብብርም ከሀገራቱ ታሪካዊ የወዳጅነት ትስስር የሚቀዳም ተምሳሌታዊ ግንኙነት መሆኑን አንስተዋል። ፖለቲካል ፓርትነርሺፕ ቢትዊን አወር ቱ ካንትሪስ ቦዝ አት ባይላትራል አንድ ማልቲላትራል ሌቨል በሁለቱ ሀገሮቻችን መካከል በሁለትዮሽ ና በባለብዙ ወገን ዲፕሎማሲ ያለው የፖለቲካ አጋርነት ባሪያነት የሚጠቀስ ነው። የአስደናቂ ትብብር ከጋራ የትብብር ታሪካችን የሚቀዳውን በሁለቱ መሪዎቻችን ቀጥሏል። ይህም በጠቅላይ ሚኒስትር አብይ አህመድ ና በፕሬዚዳንት አብዱል መጂድ ታቦን ባለው ታሪካዊ ና ጠንካራ ትስስር ቀጥሏል። በመሰረታዊ የትብብር ስርዓቶች ያለን የወንድማማችነት ግንኙነትና በአፍሪካ የመሪዎች መካከል ያለው የትብብር ግንኙነት የትስስራችን መሰረቶች ናቸው። የአልጄሪያ የውጭ ጉዳይ ሚኒስትር አህመድ አታፍ በበኩላቸው ሀገራቱ በፓንአፍሪካኒዝም መርህ የማህበራዊ ና ኢኮኖሚያዊ ዲፕሎማሲያዊ ግንኙነትን ለማስቀጠል በትብብር ጠንክረው ይሰራሉ ነው ያሉት። ኢትዮጵያና አልጄሪያ በሁለትዮሽና ባለብዙ ወገን የዲፕሎማሲ የአፍሪካን የፖለቲካ አንድነትና የኢኮኖሚ ውህደት ለማጠናከር በከፍተኛ ኃላፊነት እንሰራለን ብለዋል። አውር ሌጋሲ ኢንተርምስ ኦፍ ባይላትራል አንድ ማልቲላትራል ኮኦፕሬሽንስ የቀደመው የሁለትዮሽና ባለብዙ ወገን ትብብራችን ራሱ ይናገራል። በአንድነት የፓንአፍሪካኒዝም እሴት መርህና አሳቢዎችን በመላበስ ግንኙነታችን ያለማቋረጥ ቀጥሏል። የሁለትዮሽ ግንኙነታችንንና የጋራ ግቦቻችንን በጋራ ለማሳደግ ትልቅ ኃላፊነት ወስደን የአፍሪካን የፖለቲካ አንድነትና ኢኮኖሚያዊ ውህደት በመደገፍ አስደናቂ ሚናዎችን ተወተናል። በቀጣይም ይህንኑ ማስቀጠል ይጠበቅብናል። ፉልፊል ሪማርካብል ሮልስ ኢን ሰፖርት ኦፍ ዘ ፖለቲካል ዩኒቲ ኤንድ ኢኮኖሚክ ኢንቴግሬሽን ኦቭ አፍሪካ የትብብር ስምምነቶችንም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የግብርና ሚኒስትር ዶክተር ግርማ መንቴ፣ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላም፣ የጤና ሚኒስትር ዶክተር መቅደስ ዳባና የባህልና ስፖርት ሚኒስትር ሸዊት ሻንካ ከአልጀሪያ የውጭ ጉዳይ ሚኒስትር አህመድ አታፍ ጋር ተፈራርመዋል። በጤናው ዘርፍ ዜጎች ጥራት ያለውና ተደራሽ የሆነ የጤና አገልግሎት እንዲያገኙ ለማስቻል መንግስት ደረጃውን የጠበቀ የሕክምና ተቋም በመገንባት አገልግሎት ለመስጠት በትኩረት እየሰራ እንደሚገኝ ምክትል ርዕሰ መስተዳደር አብዱ ሁሴን ገልጸዋል። የፈለገ ህይወት አጠቃላይ ስፔሻላይዝ ሆስፒታልን የህንፃ እድሳትና የማስፋፊያ ግንባታን የተመለከቱት ምክትል ርዕሰ መስተዳደሩ ለታካሚዎች ምቹና ፈጣን አገልግሎት መስጠት በሚያስችል መንገድ እድሳቱ እየተከናወነ መሆኑን ገልጸዋል። ካሳመንጌ ተጨማሪ ያለው የአማራ ክልል ምክትል እርሰ መስተዳደር ዶክተር አብዱ ሁሴን ና ሌሎችም የክልሉ ከፍተኛ አመራሮች የፈለግ ህይወት አጠቃላይ ስፔሻላይዝድ ሆስፒታልን የነባሩ ህንጻ እድሳት የአገልግሎት አሰጣጥ አሰራሮች ና የሆስፒታሉን የማስፋፊያ ህንጻ ግንባታን ጎብኝተዋል ሆስፒታሉ ከተመሰረተበት ጊዜ አንስቶ ምንም አይነት እድሳት ሳይደረግለት መቆየቱ ና አሁን ላይ ለታካሚዎች ምቹና ፈጣን አገልግሎት መስጠት በሚያስችል መንገድ እድሳት እየተደረገለት መሆኑን የሆስፒታሉ ስራ አስኪያጅ አቶ አብይ ፍሳ ገልጸዋል ሜዲካል ዋርድ ና የሰርጂካል ዋርድ ወይም ደግሞ ቀዶ ጥገና ህክምና አገልግሎት የተደረገ ላቸውና፣ እና የሌሎች ውስጥ ደግሞ የህክምና አገልግሎት የሚደረግላቸው ህሙማን የሚያርፉበት በቁጥር ከመቶ በላይ አልጋዎች አሉት ክፍል ጥገና እየተደረገለት ይገኛል ማለት ነው። የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታልን ጨምሮ በክልሉ የሚገኙ ሆስፒታሎችን እድሳት በማድረግ አሰራሮቻቸውን የማዘመንና ለታካሚዎች ምቹና ቀልጣፋ የህክምና አገልግሎት እንዲሰጡ ለማስቻል እየተሰራ መሆኑን የገለጹት ደግሞ የክልሉ ጤና ቢሮ ኃላፊ አቶ አብዱልከሪም መሀምር ናቸው። ጤና ተቋሞቻችን ጽዱ ማራኪና ሳቢ መሆን መቻል አለባቸው። ይሄ እንዲሆኑ የምንፈልገው ጽዱ ጤና ተቋም እንዲፈጠር የምንፈልገው አንዱ የህሙማን ለጤንነታቸውን ለመዳን ወይም ለመፈወስ መጥተው ሌላ ተጨማሪ በሽታ ይዘው እንዳይሄዱ ለማድረግ አንዱ ለህሙማኖቻችን ነው። ሁለተኛ እንደገና አስታማሚም ቢሆን ጤነኛ ሆኖ መጥቶ ተቋሞቻችን ላይ ሌላ ተጨማሪ በሽታ የማይዝበትን መንገድ ለመፍጠር ነው። የፈለገ ሕይወት ስፔሻላይዝድ ሆስፒታል የማስፋፊያ ሕንፃ ግንባታው በተያዘለት ለሁለት ጊዜ እንዲጠናቀቅና ለአገልግሎት ክፍት እንዲሆን ክትትልና ድጋፍ ይደረጋልን ብለዋል። አሰራሮችን በማዘመን ረገድም በተለይም በስፔሻላይዝድ ሆስፒታሎች የዲጂታላይዝድ አሰራሮችን በመዘርጋት በሕክምናው ዘርፍ ቀልጣፋ አገልግሎት ለመስጠት እየተሰራ እንደሚገኝም ቢሮ ኃላፊው ገልጸዋል። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የተመለከቷቸው የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የነባሩ ህንጻ እድሳት፣ እየተዘረጉ ያሉ ዘመናዊ አሰራሮችና የማስፋፊያ ህንጻ ግንባታዎች ያሉንን ሀብቶች በውል አውቆና ተገንዝቦ እድሳት በማድረግ የተሻለ አገልግሎት መስጠት እንደሚቻል የሚያሳይ ነው ብለዋል። ሆስፒታሉን ለመጀመሪያ ጊዜ ሲቋቋም የተገነባውን የአገልግሎት መስጫ ተቋም እንደገና በመጠገም በማስዋብ ለአገልግሎት ክፍት ለማድረግ እየተሰራ ያለው ስራ የሚያመለክተው ያለንን ሀብት አውቀን ተገንዝበንና ና ትረርተን የተሻለ እና የላቀ አገልግሎት እንዲሰጥ አድርጎ ሬኖቬት አድርጎ መገንባት በራሱ ወጪ ቆጣቢም ነው። አገልግሎት አሰጣጡንም የሚያቀላጥፍ ና የተሳለጠ የሚያደርግ መሆኑን የተገነዘኑበት ሊሰፋ ሊያድግ የሚችል ተግባር መሆኑን መረዳት ችለናል። በጤናው ዘርፍ ዜጎች ጥራት ያለውና ተደራሽ የሆነ የጤና አገልግሎት እንዲያገኙ ለማስቻል መንግስት ጥራት ያለው የሕክምና ተቋም በመገንባት ጥራት ያለው የሕክምና አገልግሎት ለመስጠት በትኩረት እየሰራ እንደሚገኝም ምክትል እርዕሰ መስተዳደሩ ገልጸዋል። በጤናው ዜጎች የተሻለ እና ጥራት ያለው ተደራሽ የሆነ የጤና አገልግሎት ማግኘት የመንግስት እና ይህንን መስጠት የመንግስት ግዴታው የዜጎች ደግሞ ለዜጎች ችሮታ ሳይሆን በህገ መንግስት የተደገፈ የመንግስት ማቅረብ ያለበት አገልግሎት በመሆኑ ጤናው ዘርፍ ላይ እስከዛሬ የነበረንን የመከላከል ላይ እያተኮረ የፖሊሲ አቅጣጫ አሁን ዜጎች ከታመሙ መታከም ያለባቸው ጥራታቸው በተጠበቁ የጤና ተቋማት፣ ጥራታቸው በተጠበቁ የህክምና መሳሪያዎችና ዘመኑ የደረሰበትን የህክምና መሳሪያዎች እያቀረቡ ዜጎች የህክምና አገልግሎት እንዲያገኙ እሱ ብቻ ሳይሆን ለዘመኑ ጋር የዘመኑን እውቀት የተላበሱ ባለሙያዎችም በጥምርታው ልክ እየተሟሉ አገልግሎት እንዲሰጥ የማድረግ አቅጣጫ ወርዶ እሱ እየተተገበረ ነው። የክልሉን የጤና አገልግሎት እንዲሻሻል ለማድረግ የተጀመሩ የለውጥ ስራዎችን አጠናክሮ መቀጠል እንደሚገባም ተመላክቷል። በቀጥታ መረጃ ወደ ምናደርሳችሁ ጉዳይ ነው የምናልፈው ተመልካቾቻችን። ሶስተኛው የአፍሪካ የብየዳ ፌዴሬሽን አመታዊ ጉባኤና ዓለም አቀፍ ኮንፈረንስ በአዲስ አበባ መካሄድ ጀመረ። በጉባኤውና ዓለም አቀፍ ኮንፈረንሱ የኢፌዴሪ የውሃና ኤነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ፣ የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዳይሬክተር ዶክተር ብሩክ ከድር፣ የአፍሪካ የብየዳ ፌዴሬሽን ፕሬዚዳንት ዶክተር ሀሚድ አብዱል አሊምና የተለያዩ ሀገራት አምባሳደሮችና ባለድርሻ አካላት ተገኝተዋል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ሊያደርሰን ኢብራሂም ሀመድ ከአዲስ አበባ በቀጥታ መስመራችን ላይ ነው የሚገኘው። ኢብራሂም እንደምን ውለሃል? በኮንፈረንሱ ላይ ምን ምን ዋና ዋና ጉዳዮች ተነሱ? እስቲ ያሉን መረጃዎች አጋራን። አመሰግናለሁ ሶሊያና እንግዲህ ቀደም ሲል በዜናው መግቢያ እንደገለጽችው ሶስተኛው የአፍሪካ የብየዳ ፌዴሬሽን ዓመታዊ ጉባኤና ዓለም አቀፍ ኮንፈረንስ በአዲስ አበባ ከተማ በአድዋ ሙዚየም መታሰቢያ ማለት ነው እየተካሄደ ይገኛል። ቀደም ሲል በመግለጫ በዜናችን የተመለከትነው ጉዳይ ነበር። ይህ ጉባኤ በተለያዩ ሀገራትን በማሳተፍ እንዲሁም ደግሞ የተለያዩ የልምድ ልውጦችን ለማድረግ ዓላማው አድርጎ እንደሚካሄድ በዜና ሰርተ ነው ወይም ደግሞ አድማጭ ተመልካቹ አድርሰን ነበር። በዛሬው ዕለት እንግዲህ ሶስተኛው የአፍሪካ የብየዳ ፌዴሬሽን ዓመታዊ ጉባኤና ዓለም አቀፍ ኮንፈረንስ እንግዲህ ተጀምሯል። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ፣ የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻና የወቅቱ የአፍሪካ የብየዳ ፌዴሬሽን ፕሬዚዳንት ፕሮፌሰር ሀሚድ አብዱል አሊም እንዲሁም ደግሞ የተለያዩ ሀገራት አምባሳደሮች እንዲሁም ደግሞ የዘርፉ ባለሙያዎችና ባለድርሻ አካላት በተገኙበት ነው እንግዲህ የተጀመረው ማለት ነው ኮንፈረንሱና ጉባኤው። በዚህ ጉባኤ መክፈቻም እንግዲህ የተለያዩ መልእክቶች ተላልፈዋል። በወቅቱ እንግዲህ እንኳን ደህና መጣችሁና የጉባኤውን መከፈት አስመልክቶ በይፋ ንግግር ያደረጉት የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ይተፋ የኢትዮጵያ መንግስት ለዘርፉ ልዩ ትኩረት በመስጠት በተለይ በኢኮኖሚ መዋቅራዊ ሽግግር እንዲመጣ በኢንዱስትሪ ዘርፍ ላይ ልዩ ትኩረት ሰጥቶ እየሰራ ይገኛል። በተለይ በኢንዱስትሪ ዘርፉ ደግሞ ለውጥና መዋቅራዊ ሽግግር ማምጣት ካስፈለገ ለብየዳ ዘርፍ ልዩ ትኩረት መስጠት ያስፈልጋል። ስለዚህ የኢትዮጵያ መንግስት ለዚህ ትኩረት በመስጠት እየሰራ ይገኛል። በዘርፉም በተለያዩ ግድቦች እና የተለያዩ መሰረተ ልማቶችን ወይም ደግሞ የተለያዩ ፋብሪካዎችን ኢንዱስትሪዎችን በመገንባት ይህ ዘርፍ ለሀገሪቱ የኢኮኖሚ እድገት የበኩሉን እያበረከተ ይገኛል ሲሉ ነው እንግዲህ በመክፈቻ ንግግራቸው መልእክት ያስተላለፉት ማለት ነው። እንግዶችንም ወደ ውቢቷ አዲስ አበባ የአፍሪካ መዲና እንኳን ደህና መጣችሁ ሲሉ መልእክት አስተላልፈዋል። የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ ለመክፈቻውን የጉባኤ መከፈት አስመልክቶ ንግግር አድርገው ነበር። የስራና ክህሎት ሚኒስቴር በተለይ በዘርፉ ባለሙያዎችን በማፍራት እንዲሁም ደግሞ ክህሎታቸውን በተግባር የተፈተሸ የተመሰከረላቸው ለሀገሪቱ ኢኮኖሚ በተለይ ደግሞ ለአፍሪካ የቀጠናዊ ትስስር የልማት ትስስር ማለት ነው በኢኮኖሚ ዘርፍ ለውጦች እንዲመጡ በተለይ በስራና ክህሎት ሚኒስቴር ልዩ ትኩረት ተሰጦት ፖሊሲዎች ተዋቅረው እየተሰሩ ይገኛሉ። በዚህም እንግዲህ ብቁ ባለሙያዎች ማፍራት ተችሏል። በሀገሪቱ የተለያዩ ኢኮኖሚ ዘርፎች ላይ ባለሙያዎችን በማፍራት የበኩላቸውን ድርሻ እንዲወጡም ማድረግ ተችሏል። ከአፍሪካውያን ጋር በዚህ ዘርፍ ላይ በትብብር መስራታችንን አጠናክረን እንቀጥላለን ሲሉ ነው የተናገሩት። የአፍሪካ የብየዳ ፌዴሬሽን ፕሬዚዳንት ፕሮፌሰር ሐሚድ አብዱል አሊም በመድረኩ ንግግር አድርገው ነበር። በንግግራቸው ያነሱት ሀሳብ ምንድን ነው? አፍሪካውያን በጋራ መስራትና በጋራ በትብብር ማደግ ያስፈልገናል። ስለዚህ በትብብርና በጋራ ለማደግ በዚህ ዘርፍ ላይ በተለይ አበክረን ልንሰራ ይገባል። እንደ አፍሪካ ዘርፈ ብዙ ችግሮች ያሉብን በተለይ የእውቀት የክህሎት እንዲሁም ደግሞ የበቁ ባለሙያዎችን የማፍራት ችግሮች ይስተዋላሉ። ስለዚህ እነዚህን ችግሮች ለመፍታት በጋራና በትብብር መስራት ይገባናል። ይህ ጉባኤ ደግሞ በአዲስ አበባ በመካሄዱና ለጉባኤው ስኬት ደግሞ ኢትዮጵያ ላደረገችው አስፈላጊውን ቅድመ ዝግጅት እንዲሁም ደግሞ እንግዶችን በዚህ መልኩ ስላስተናገደች እጅግ በጣም እናመሰግናለን ሲሉ ነው እንግዲህ በፌዴሬሽኑ አማካኝነት ንግግራቸውን መልእክታቸውን ያስተላለፉት። ዛሬ የተጀመረው የአፍሪካ የብየዳ ፌዴሬሽን ጉባኤና ኮንፈረንስ እንግዲህ ለሶስት ሶስት ቀናት ነው የሚካሄደው። በዚህ ኮንፈረንስ የተለያዩ የጥናት አውድ በብየዳ ዘርፍ ላይ ያሉ ተግዳሮት ከተሳታፊዎች እንግዲህ 16 የአፍሪካ ሀገራት ይሳተፋሉ። እንዲሁም ደግሞ የተለያዩ ተወዳዳሪዎች ኢትዮጵያን ጨምሮ ማለት ነው ተወዳዳሪዎች ውድድር ያካሄዳሉ በተለያዩ የብየዳ አይነት ዘርፎች ላይ የተወዳዳሪዎች ችሎታቸውን አቅርበው እንዲሁም ደግሞ አሸናፊዎች የሚለዩበት እንዲሁም ልምድና ልውውጥ የሚካሄድበት ሶስት ቀን ቆይታ የሚኖረው ነው። እኛም እንግዲህ ለአድማጭ ተመልካቾቻችን ይህንን ጉዳይ የተከታተልን መረጃ የምናደርስ ይሆናል። ኢብራሂም ለመረጃዎች አመሰግናለሁ። ቀጥለናል፣ በዝርዝር ወደምንመለከታቸው ጉዳዮቻችን ተመልሰናል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሰሙነ ህማማት በተለያዩ ስርዓት ይከበራል። በሰሙነ ህማማት የኢየሱስ ክርስቶስን መከራ በማሰብ በጎ ምግባራትን በመፈጸም ማክበር እንደሚገባ በባህር ዳር ሀገረ ስብከት የአራቱ ጉባኤያት ሰብሳቢ ሊቀ ሊቃውንት ስምዐኮነ መልአክ አስገንዝበዋል። ተጨማሪውን ከየዝባለም ጌታን እንከታተል ላይ በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታዮች ዘንድ የአብይ ጾም የመጨረሻው ሳምንት ሰሙነ ህማማት ተብሎ ይጠራል። የሃይማኖቱ ተከታዮችም ቤተ ክርስቲያን በመገኘት የተለያዩ ሃይማኖታዊ ተግባራትን ያከናውናሉ። ሰሙነ ህማማት የኢየሱስ ክርስቶስ የመከራ ሳምንት የሚታሰብበት መሆኑን የባህር ዳር ሀገረ ሰብከት የአራቱ ጉባኤያት ሰብሳቢ ሊቀሊቃውንት ስምዐኮነ መላክ ከአሚኮ ንጋት ጋር በነበራቸው ቆይታ አንስተዋል። ሰሙነ ህማማት ትርጉም በቤተ ክርስቲያናችን ቋንቋ የተሰየመ ስያሜ ነው። የመከራ ሳምንት ማለት ነው በጠቅላላው ቀጥተኛ ትርጉሙ ማለት ነው። ይህም አምላካችን መድኃኒታችን ሁለት ነገር ነው የምናስታውስበት። አንደኛ አዳም ዕፀ በለስን በመብላቱ ምክንያት ለ5500 ዘመን የገጠመውን መከራ የምናስታውስበት ሳምንት ስለሆነ ነው። ሁለተኛው ደግሞ ያንን መከራ አጥፍቶ ድህነታችንን ይመልስልን ዘንድ አምላካችን መድኃኒታችን ኢየሱስ ክርስቶስ በገዛ ፈቃዱ ወርዶና ተወልዶ ስለ እኛ የተቀበለውን መከራ የምናስታውስበት ሳምንት ስለሆነ ነው። እስከ አርብ ድረስ መከራው እናስታውሳለን። ቅዳሜ ደግሞ እንዲሁ በመቃብር ውስጥ ሆኖ ትንሳኤውን የምንጠብቅበት ጊዜ ስለነበረ የሀዘን ቀን ነውና አብረን እዚሁ ጨምረ ነው ማለት ነው። እውነ ስለሆነ ኢየሱስ ክርስቶስ ከሰኞ ጀምሮ እስከ አርብ ያሉት ቀናት የየራሳቸው ትርጉም ያላቸው መሆኑንና እለተሰኞ የበለስ ዛፍ የተረገመበት እለት በመሆኑ እሱ የሚታሰብበት እለት መሆኑን ሊቀሊቃውንት ስማኮን ያስተምራሉ። አምላካችን ኢየሱስ ክርስቶስ በተራበ ጊዜ አንድ ሀገር በመንገድ እየሄደ በነበረ ጊዜ ተራበ ይላል። በዚያ በተራበ ጊዜ ከበለስ ፍሬን ይበላ ዘንድ ተመኘ ወይም ደግሞ ሄደ እንላለን በሄደ ጊዜ ግን ፍሬ አላገኘባትም እና ረገማት ይላል። ይህንን ሊቃውንቱ ምን ብለው መስለውታል ወይም ተርጉመውታል? በለሷ የኃጢአት ምሳሌ ናት። አምላካችን መድኃኒታችን ኢየሱስ ክርስቶስ በለሲቱ ፍሬ እንደሌላት ሳያውቅ ቀርቶ የሄደ አይደለም ይሉናል። ለምን በምን ይታወቃል ከተባለ ክርስቶስ አላዛር መሞቱን በዮሐንስ 11 ላይ ስንመለከት ማንም ሳይነግረው ነው ያወቀው። እዚያ ባለመኖሬ ደስ ይለኛል፣ ስለ እናንተ ደስ ይለኛል ይላል። ለምን ማንም ሳይነግረው መሞቱን አውቋል። አላዛር ወዳጃችን ሞቷል ብሎ የነገራቸው እሱ ራሱ ነው። የአላዛርን መሞት ማንም ሳይነግረው ያውቀው። በለሷ ፍሬ አልባ እንደሆነ ሳያውቅ ቀርቶ አይደለም። ነገር ግን ኢየሱስ ክርስቶስ እንደ ማንኛውም ሰው ሄዶ በለስን የረግማ ዘንድ ስለፈለገ ነው የሄደው። ነው በለስ የኃጢአት ምሳሌ ናት። እንግዲህ እሷን ዛሬ እናስታውሳለን ማለት ነው። ከጾሙ ሳምንታት ሁሉ የተለየው ይህ የሰሙነ ሕማማት ሳምንት በልዩ ሁኔታ የሚከበርም ነው። ለመሆኑ በዚህ ሳምንት ከሁልጊዜው በተለየ የማይፈጸሙ የቤተ ክርስቲያን ተግባራት ምንድን ናቸው? በሰሙነ ሕማማት የማንፈጽማቸው ነገሮች አሉ። አንደኛው መስዋዕት አንሰዋም። ይሄ ማለት ከምስጋና መስዋዕት ውጭ ማለት ነው በቅዳሴ ጊዜ የምናቀርበው የክርስቶስ ስጋ ና ደም አለ ዋናው መስዋዕታችን እሱ ነው እሱን አናቀርብም ለምን በአምስት ሺህ አምስት መቶ ዘመን ይህ አልነበረንም ና ያንን ለማስታወስ ብለን ነው ሁለተኛው ካህናት መስቀል ይዘው አይባርኩም አያሳልሙም የሆነበት ምክንያት ምንድን ነው ያልተባረክንበትን ዘመን እንድናስታውስ ነው ለአምስት ሺህ አምስት መቶ ዘመን ነው የነበረው እነዚህም ቀናት አምስት ናቸው ከሰኞ ጀምሮ እስከ አርብ ድረስ ሲቆጠሩ አምስት ናቸው 5500 ዘመንን ለማስታወስ ትናንትና ግማሹን ቀን እንደዚው አድርገነዋል። ከቅዳሴ በኋላ ያለውን ቀን መስቀልም ቡራኬም አልነበረም እና 5500 ዘመንን ለማስታወስ ብለን ነው። ጸሎተ ፍታትም ልክ እንደዚሁ አይደረግም። ትናንትና ነው የጨረስን ሁሉንም። እስካሁን ድረስ እንደዚሁ ይቀጥላል ማለት ነው። ለምን ነፍሳችን በእስራት ውስጥ የነበረችበት አንደኛ በኃጢአት ሁለተኛ፣ ደግሞ በሞት እስራት ውስጥ ሆነን በሲኦል በገሃነም የተጣልንበትን ዘመን ለማስታወስ እንዲረዳን ብለን የወሰንነው ውሳኔ ነው ማለት ነው። የተፈጥሮ ማዳበሪያ ኮምፖስት መጠቀማቸው ምርታማነትን በዘላቂነት እየጨመረላቸው መሆኑን የዚገም ወረዳ አርሶ አደሮች ተናገሩ። የብሔረሰብ አስተዳደሩ ግብርና መምሪያ በበኩሉ በምርት ዘመኑ ከአምስት ነጥብ አንድ ሚሊዮን ሜትር ኪዩብ በላይ ኮምፖስት የማዘጋጀት ስራ እየተሰራ መሆኑን ገልጸዋል። ዘገባው የሰለሞን ስንታየሁ ነው። አዲስ ተስፋ ያቀርበዋል። በዘላቂነት ምርታማነትን ለመጨመር ከሰው ሰራሽ አፈር ማዳበሪያ በተጨማሪም የተፈጥሮ ማዳበሪያ ወይም ኮምፖስት መጠቀም ወሳኝ መሆኑን የዘርፉ ባለሙያዎች ይመክራሉ። ይህንን መሰረት በማድረግም የዜገም ወረዳ አርሶ አደሮች ለዘንድሮ የመርሰብል ምርት ኮምፖስት አዘጋጅተው ማሳቸው ላይ እየጨመሩ መሆናቸውን ተናግረዋል። አበበ ጌታውን ብርሃኑ ይባላለሁ። ዜገም ወረዳ ግመርነው ወርሰት ቀበሌ ነኝ። ኮምፖስቱን አዘጋጅተን መጠቀም ጀምረናል። ሌላው የከብቶችን በትም በአንድ ላይ ተሰብስቦ ቆይ ተገናኝቶ ወደ ጋሪ መጓጓዝ፣ ተጨምሯል ግን ቢሆንም፣ የለ ግብዓት ግን የሚሆን አይደለም። ኮምፖስትም ግብዓት አብሮ ሲጨመር ነው እንጂ ብቻውን ለሰብል በቂ ተብሎ አይታሰብም። አብዬ ሰለሞን ይባላለሁ ከቅላዝ ግንባር ቀደም አርሶ አደር ነኝ። እኔ ቢያንስ አሁን እንግዲህ ቢያንስ አንድ አራት ቃዳ የሚያዘራ ኮምፖስት አዘጋጅቼ ዝግጅቴን አጠናቅቻለሁ። አርሶ አደሮች ኮምፖስት እንዲያዘጋጁና እንዲጠቀሙ የግብርና ባለሙያዎች ድጋፍ ተጠናክሮ መቀጠሉንም ነዋሪዎች ገልጸዋል። እንግዲህ ግብርና ባለሙያዎች የራሳቸውን የተሩ የደቀሙ ነው ብዙ ነገር የሰሩ ናቸው። ጥሩ ነው። በየሰፈሩ ተጉዘው የክረምት ኮምፖስት፣ የበጋ ኮምፖስት በተለያየ አይነት ኮምፖስት ያስተምራሉ። እኛም ሰርተን እንጠቀማለን። እየተጠቀምንም ያለንበት ሂደት አለ። በጣም ጥሩ ነው። ኮምፖስት እንግዲህ መቼም ያው ቀጣይም ቢሆን መሬትን መቀየር የሚችል በኮምፖስት እንደመሆኑ ነው። አሁን ያየ ነው ፒንሲል ግብዓት አስር ሺ አስራ አንድ ሺ አስራ ሁለት ሺ ብር ቢገባ ከዚያም በላይ ቢገባ ግብዓት ቀጣይም ቢቆም ምንድን ነው አማራጭ የሚለውን ህብረተሰቡም የተወያየ ስለሆነ እንግዲህ ኮምፖስት መጠቀምንም አማራጭ የለውም የሚል ነገር ነው ያለን። ሌላ አርሶ አደሩም እንደዚያ ሊዘጋጅ ብዙ ቅስቀሳ እየተደረገ ነው በግብርናዎች ላይ በጣም አሁን ሀምሳ ፐርሰንት ደርሷል። ወደሩ በየቀበሌው አሁን አንዳንድ ቦታ ላይ ማህበር ላይ ላይም ስንንቀሳቀስ ኮምፖስት አዘጋጅቶ ቢያንስ አንዳንዱ ቢያንስ ሁለት ኩንታል ሶስት ኩንታል የሚሆን በዳፓ ስሮ አስቀምጠል። የዚገም ወረዳ ግብርና ጽህፈት ቤት ኃላፊ ዶክተር ዳንኤል ሞላም በወረዳ ደረጃ መደበኛና በርሚ ኮምፖስት አምስት መቶ ሺህ ሜትር ኪዩቢክ በላይ ኮምፖስት ተዘጋጅቶ አርሶ አደሮቹ ማሳቸው ላይ እየጨመሩ እንደሆነ ጠቁመዋል። እንግዲህ አሁን የኮምፖስት ዝግጅት ተዘጋጅቶ ነው የከረመው። ተዘጋጅቶ የቆየ ኮምፖስት አለን። መደበኛ ኮምፖስትና አዲሱ ቴክኖሎጂ በርሚ ኮምፖስት የምንለው አጠቀለ መደበኛው ኮምፖስት አምስት መቶ ሰላሳ ሰባት ሺ ሜትር ኩብ እንደ ወረዳ ተዘጋጅቶ ወደ ማሳ መጓጓዝ ስራ የተሰራ ነው ያለው። ሌላ በባርሚ ኮምፖስት እንደውም በአዲሱ ቴክኖሎጂ ጋር በጣም የተሻለ ሙስሊም ጭምር በማስፋፋት አርሶደሩ ተጠቃሚ ሆኖ ለሌላ ማጥርፎ ይሸጡበት ሁኔታ የተፈጠረ ሁኔታ ነው ያለ። በዚህ ባርሚ ኮምፖስት ነ ኮምፖስት ጋር ተይዞ ያለውን ኮምፖስት ወደ ማሳ ዋስዶ እንዲቀላቀል ለአርሶደር መልክት ያስታለፍ ነው ያለንበት ሁኔታ ነው ያለ። የአዊ ብሄረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ አቶ አዲሱ ስማቸው የተፈጥሮ ማዳበሪያ ወይም ኮምፖስት አርሶ አደሮቹ እንዲያዘጋጁ ድጋፍና ክትትል እየተደረገ መሆኑን ገልጸው በዚህ ዓመትም 51 ሚሊዮን ሜትር ኪውቢክ በላይ ኮምፖስት ለማዘጋጀት ታቅዶ ስራዎች እየተሰሩ መሆኑን ገልጸዋል። ሰው ሰራሽ አፈር ማዳበሪያ ጎን ለጎን የተፈጥሮ የአፈር ማዳበሪያ ወይም ደግሞ የኮምፖስት ዝግጅትን በተመለከተ በተገቢ መንገድ ተቀናጅቶ መሄድ ያለበት ምክንያቱም ደግሞ ዘላቂ የሆነ ልማትም እና ምርትና ምርታማነትን በዘላቂነት እናስቀጥል ካለ የመደበኛ አፈር ማዳበሪያዎችን ወይም ደግሞ የተፈጥሮ ማዳበሪያ ኮምፖስት ብለን የምንጠራውን በማዘጋጀት በኩል እየሰራነው ያለ ነው። እንግዲህ በቅድ ደረጃ 5.188 ሚሊዮን ሜትር ኪዩብ የሚሆነውን የኮምፖስት የማዘጋጀት ስራ እንሰራለን ብለን 97% የሚሆነውን ከዚህ ውስጥ የማዘጋጀት ስራ ተሰርቷል። አሁን ላይ ከ60% በላይ የሚሆነውንም ጭምር አርሶ አደራችን አውጥቶ ከማሳው ጋር የማቀላቀል ስራ እየሰራ ያለበት ሁኔታ ነው የሚገኘው። አርሶ አደሮችም ያዘጋጁትን የተፈጥሮ ማዳበሪያ ወይም ኮምፖስት በወቅቱ ማሳቸው ላይ መጨመር እንዳለባቸውም አቶ አዲሱ አሳስበዋል። ምክንያት የተጎዳውን የትምህርት ዘርፍ ለማነቃቃት እየሰራ መሆኑን የምዕራብ ጎጃም ዞን ትምህርት መምሪያ ያስታወቀ። መምሪያው የዘጠኝ ወራት እቅድ አፈጻጸሙን ከትምህርት ባለድርሻ አካላት ጋር በፍኖተ ሰላም ከተማ ገምግመዋል። ንጉሥ ስንታየው ተጨማሪ አለው። የምዕራብ ጎጃም ዞን ትምህርት መምሪያ የዘጠኝ ወራት የእቅድ አፈጻጸሙን ከትምህርት ባለድርሻ አካላት ጋር በፍኖተ ሰላም ከተማ ገምግሟል። በዞኑ ትምህርት ገበታ ላይ መገኘት ከነበረባቸው ከ396 ሺህ በላይ ተማሪዎች ውስጥ 27873 ተማሪዎች ብቻ በመማር ማስተማር ላይ መሆናቸውን የመምሪያው ምክትል ኃላፊ አቶ መኩሪያው ገረመው በዚህ ወቅት ተናግረዋል። የመማር ማስተማር ስራውን በውጤታማነት ለማጠናቀቅና የባከናውን የትምህርት ክፍለ ጊዜ በማካካስ የተማሪዎችን ውጤት ለማሻሻል እየተሰራ ነውም ብለዋል። ተመዝግቦም እየተማረ ያለው 75 የሚሆነው ተማሪም ውጤታማ ሁኖ በተማሪ ምዝገባ ያጣነውን ውጤት ቢያንስ በስድስተኛ በክልል አቀፍ ፈተናዎች በስድስተኛ ክፍል በስምንተኛ ክፍል እና በአገር አቀፍ ፈተና በ12ኛ ክፍል የተሻለ ውጤት ለማምጣት የተሻለ ስራ እየሰራን ነው። በተለያዩ ዙሮች 11472 ተማሪዎችን በመመዝገብ የመማር ማስተማር ስራውን እያከናወኑ መሆኑን የተናገሩት ደግሞ የፍኖተሰላም ከተማ አስተዳደር ትምህርት ጽህፈት ቤት ኃላፊ አቶ ደረጀ ታደሰ ናቸው። መምህራን ከመደበኛ ስራቸው በተጨማሪ እሁድና ቅዳሜ የቲቶሪያል ድጋፍ እንዲያደርጉ፣ ሌላው እንግዲህ እንደ ሀገር ተወዳዳሪ ስለሆነ በተለይ ስድስተኛ፣ ስምንተኛ እና አስራ ሁለተኛ ክፍል ላይ ልዩ ትኩረት ሰጠናል። በተለይ በእነዚህ የክፍል ደረጃዎች አንድ ዙር የቀለም ትምህርት ውድድር አካሄደናል። የቀለም ትምህርት ውድድር አካሄደን የተሻሉ ተማሪዎች ሸልመናል። በወረዳው 52340 ተማሪዎች መመዝገብ ቢኖረባቸውም አንጻራዊ ሰላም ባለባቸው አካባቢዎች 4296 ተማሪዎችን መዝግበው በማስተማር ላይ መሆናቸውን የገለጹት ደግሞ የጃቢ ጥህናን ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ይልቃል አበበው ናቸው። ከገጠራማ አካባቢዎች የሚመጡ ተማሪዎች በጸጥታ ችግሩ ምክንያት ትምህርታቸውን መከታተል አለመቻላቸውንም አቶ ይልቃል ተናግረዋል። ከእጅጋም ማንኩሳም ያሉ ተማሪዎች ተመላልሶ የሚማሩ ተማሪዎች ናቸው። በተለይ በሁለተኛ ደረጃ ላይ ያሉ ተማሪዎች ከዛ ኳያ እዛ አካባቢ ያለው ጸጥታ ብዙም የጠራ ባለመሆኑ ተማሪዎቻችን ወደ ትምህርት ቤት መጠው የመማር እድሉ በርካታ እንቅፋቶች እየገጠማቸው ያለበት ሁኔታ አለ። በየትምህርት ቤቶች ሰዎችን በማቋቋም ልጆች ትምህርታቸውን እንዲማሩ ትግልና ትምህርት የተለየ መሆን መቻል አለበት በሚል የሽምግልና ስራም እየሰሩ ያሉ እንትኖች አሉ። በክልሉ የተከሰተው የጸጥታ ችግር ከፍተኛ ጉዳት ካስከተለባቸው ዘርፎች መካከል የትምህርት ዘርፉ አንዱ መሆኑን የምዕራብ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አባይ አለሙ ተናግረዋል። በመሆኑም የተጀመረውን የመማር ማስተማር ስራ በውጤታማነት ለማጠናቀቅ ሁሉም አካል በባለቤትነት ስሜት ሊሰራ ይገባል ብለዋል። የትምህርት ጉዳይ ደግሞ በፖለቲካ ልዩነቶቻችን መቆም የለብንም ብለን እንድናስብ የምንገደድ የመንግስት አካላት ስለሆን የጸጥታው ችግር የትምህርት ተቋማት ላይ ታርጌት እንዳያደርግ አድርገን እዚህ ቤት ያለን ሰዎች ባለቤት ሆነን የተጀመረውን የመማር ማስተማር ስራ እንዴት ውጤታማ በሆነ መንገድ እናስቀጥል፣ ከእያንዳንዳችን ምን ይጠበቃል፣ ምን አሳይመንት እንውሰድ የሚለውን ምንመክርበት፣ በትምህርት መቋረጥ ምክንያት የሚደርሰውን ስብራት በመረዳት የመማር ማስተማር ስራው ከፖለቲካ ወገንተኝነት ነፃ ሆኖ እንዲቀጥል ሁሉም አካል ርብርብ እንዲያደርግ ጥሪ ቀርበዋል። ወደ ዓለም አቀፍ ዘገባዎቻችን ተሻገረን። መድኃኒት የተላመዱ በሽታዎች በዓለማችን ከ3